በቀጣይ ሶስት ዓመታት ከ690 ሺህ በላይ ዜጎችን በልማታዊ ሴፍቲኔት ፕሮግራም ተጠቃሚ ለማድረግ እየተሰራ መሆኑን የከተማና መሰረተ ልማት ሚኒስቴር አስታውቋል። የከተማና መሰረተ ልማት ሚኒስቴር የከተሞች ልማታዊ ሴፍቲኔት ፕሮግራም ሶስተኛ ምዕራፍ የማስጀመሪያ መርሃ ግብር በጅማ ከተማ አካሂዷል። ቴድሮስ ደሴ በከተማና መሰረተ ልማት ሚኒስቴር የሚዘጋጀው የከተሞች ልማታዊ ሴፍቲኔት ፕሮግራም ሶስተኛ ምዕራፍ የማስጀመሪያ ሥነ ሥርዓት በጅማ ከተማ ተካሂዷል። የመርሃ ግብሩ ዋና ዓላማ ለሶስት ዓመታት ያህል በሴፍቲኔት ፕሮግራም ታቅፈው የነበሩ 143 ሺህ የሚጠጉ ዜጎችን ወደ ቀጣዩ ፕሮግራም ለማሸጋገር ለማሸጋገርና ከ699 ሺህ በላይ የሚሆኑ ዜጎችን በአዲስ ለማስጀመር የሚያስችል መሆኑን የከተማና መሠረተ ልማት ሚኒስትሯ ጫልቱ ሳኒ አንስተዋል። 143026 ቤተሰብ አባላት ወደ ዘላቂ ኑሮ ማሻሻያ የሚሸጋገሩበትንና 699112 ዜጎች በቀጥታ ድጋፍና በአካባቢ ልማት ተጠቃሚ ለማድረግ ተጠቃሚዎች ወደ ፕሮጀክት የሚገቡ ይሆናል። ይህም ስር የሰደደ የምግብ ዋስትና ችግር ያለባቸው አካባቢዎችና የኅብረተሰብ ክፍሎችን ባጠረ ጊዜ ከተረጂነት ወደ ምርታማነት ለማሸጋገር ትልቅ ሚና መጫወት የሚችል መሰረት ነው። ይህን ታሳቢ በማድረግ በሁሉም ክልሎች እና ነባር ፕሮጀክት ተጠቃሚ ከተሞች አዲስ ተጠቃሚዎች የመመልመልና የመለየት ስራ የተጠናቀቀ ሲሆን ዛሬ በዚህ መድረክ የተገናኘንበት አንዱና ዋነኛው ዓላማም እነዚህ በከተማ የሚኖሩ ተጋላጭ ዜጎች የመደገፉ ስራ በይፋ መጀመሩን ለማብሰር ነው። በሶስተኛው ምዕራፍ የከተሞች ልማታዊ ሴፍቲኔት ፕሮግራም ተጠቃሚ የሆኑ ዜጎችን ከድህነት ለማውጣትና ወደ ዘላቂ የኑሮ ማሻሻያ ደረጃ ለማሸጋገር ለፕሮጀክቱ ማስፈጸሚያ የሚሆንም በዓለም ባንክና በኢትዮጵያ መንግስት በየአመቱ ከ15 ቢሊየን ብር በላይ በጀት እንደሚመደብ ሚኒስትሩ አንስተዋል። መንግስት የሀገሪቱ ቀጣይ እድገት ለማረጋገጥና ዜጎችን ህይወት ለመደጎም ተግባራዊ ያደረገውን የማክሮ ኢኮኖሚ ማሻሻያ መሰረት በማድረግ በገጠርና በከተማ ልማታዊ ሴፍቲኔት ስራዎች በዝቅተኛ የኑሮ ደረጃ የሚገኙ ዜጎችም ለመደጎምና በዘላቂነት ኑሯቸውን ለማሻሻል ለቀጣይ ሶስት ዓመታት በየአመቱ 60 ቢሊየን ብር፣ ከዚህ ውስጥ ደግሞ ለከተማ ሴፍቲ ኔት ለቀጣይ ሶስት ዓመታት በየአመቱ 15 ቢሊየን ብር መድቧል። ከተለያዩ ክልሎች የመጡ የከተሞች ልማታዊ ሴፍቲኔት ፕሮግራም አስተባባሪዎች በበኩላቸው በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎች ዘላቂ ኑሯቸውን ማሻሻል እንዲችሉ በትኩረት እየተሰራ ስለመሆኑ አንስተዋል። በድህነት ውስጥ ያሉ ዜጎች ሳይለወጡ ከተማ ይለወጣል ብሎ ማሰብ የዋህነት ነው። ስለዚህ ተቀናይተን እነዚህ ዜጎች ከድህነት ሊወጡ የሚችሉበትን የጋራ ርብርብ መደረግ መቻል አለበት። ለምሳሌ እንደ አማራ ክልል ጥሪት ለዘላቂ ህይወት ብለን ነው ከሶስት ዓመት በፊት አውጀን የነበረ በዚህ ምክንያት ከፍተኛ ንቅናቄ ተደርጎ ለውጦቹም በዛው ልክ ጥሩ ናቸው። በአንደኛ ዙርና ሁለተኛ ዙር ተጠቃሚዎች 20% ብቻ እስከ 424 ሚሊዮን በላይ ቆጥበው ይገኛሉ። ስለዚህ በቁጠባ ባህላቸው ነሻሽለዋል። በዚህ ላይ ዘንድሮ ደግሞ አዲስ ተጠቃሚዎች እየገቡ ነው። እነዚህ አዲስ ተጠቃሚዎች እንደኛ ክልል 211000 ተጠቃሚ በላይ ነው ተሰጠን በነዚህ ከተሞች ወደ 42 ሺህ የሚያህል ተጠቃሚ ያለን እንደ ክልላችን ከተወሰደ ወደ 16 ቢሊዮን ብር ነው ተበጅቶ እየተሰራ ያለ። ይህንን ማለት ደግሞ ትልቅ ለክልሉ አቅም የሚፈጥር ነው። እንግዲህ በ2009 ዓ.ም ምረት በ11 ከተሞች የተጀመረው ይህ የከተሞች ማቴዎ ሴፍቲኔት ፕሮግራም አሁን ላይ በሀገሪቱ ባሉ በሁሉም ክልሎች በ88 ከተሞች ተግባራዊ እየተደረገ ይገኛል። በዚህ ረገድም እንግዲህ ከ17 ሚሊዮን በላይ በዝቅተኛ ደረጃ የሚገኙ የህብረተሰብ ክፍሎች ታቅፈው የቀጥታ የኢኮኖሚ ተጠቃሚ መሆን መቻላቸውን ከከተማና መሰረተ ልማት ሚኒስቴር የተገኘው መረጃ ያመላክታል።